አርሰናል ያንን ማሳካት የሚችል ከሆነ አርሰናል ወደ ግማሽ ፍጻሜ የሚያልፍ ይሆናል። ለአርሰናል ደጋፊዎች ግን እንኳን ደስ አላችሁም በላቸው። በጣም የተለየ ቀን በጣም የተለየ ቀን ነው፣ ደግሜዋለሁ፣ በጣም የተለየ ቀን ነው። ለመድፉ ደጋፊዎች፣ ለሱፐር ማይከል አማርቲያን አርቴታ ልጆች በመላው ዓለም በሰርክል የምንገኘው በክቡ ዓለም ላይ ለምንገኘው የአርሰናል ደጋፊዎች በድጋሚ እንኳን ደስ ያላችሁ። የአንድ ለባዶ የሁለት ለባዶ ድል አይደለም የተመዘገበው የሶስት ለባዶ ድል ነው። ኦልሬዲ ጨዋታውን የመገል የመጨረስ ያክል ማለት ነው። እርግጥ ዘጠና ደቂቃዎች በስፔን ሳንቲያጎ ቤርናቦ ስቴዲየም ቢቀሩ አርሰናል ትልቁን ስራ ሪያል ማድሪድ ላይ ሰርተዋል። የሪያል ማድሪድ ደጋፊዎች አይዟችሁ። ነገር ግን ለመድፈ ሊያገኙች ደጋፊዎች እንኳን ደስ ያላችሁ። በጣም ነው ደስ የሚለው ለአርሰናል ደጋፊዎች መልካም ምሽት ተመኝተናል። እንኳን ደስ ያላችሁ። ደስታዎቻችሁን ግን አጋሩ፣ ደውሉልን፣ ጓደኞቻችሁን እንዲደውሉልን አድርጉ። የአርሰናል ደጋፊዎች ስሜቶቻችሁን አጋሩን። የትና ያላችሁ በምን አይነት ሁኔታ ውስጥ ነው ሆናችሁ የተከታተላችሁ የምትገኙት? በ094949 በ097979 በ098989 ልታገኙ እንችላላችሁ። እንቀጥላለን። ሌሊቱን አብረናችሁ ቆይታ እናደርጋለን። እንግዲህ ቡኬ የጨዋቶቹን ሂደት በዚህ መንገድ እየተነተነ ይገኛል። በነገራችን ላይ ነገ ከሰባት ሰዓት ጀምሮ በ97.6 ላይ ትራስ ስፖርት ዋና አዘጋጅና አቅራቢ ብሩክ እንግዲህ ብሩክ ተስፋ ያብሮን ቆይታ እያደረገ ይገኛል። ብሩኬ ነገም በሬዲዮ በቀታልታገኙ ትችላላችሁ። ዛሬም ቆይታችን ይቀጥላል እያልተነሱ እንዲሁም ደግሞ አንዳንድ ነጥቦችን በየማሉ ያነሳሳን በእግር ኳሱን በስፖርቱን ቆይታ እናደርጋለን። እንዲሁም ደግሞ ብሩኬ መዝናኛ ላይ መጥፎ አይደለም። እንደው ብሩኬ እስኪ ምን ሲያደርግ ነው የማይዋጣ? እኔ ብቻ ነኝ እንዴ የምጥያቄ የምትጠየቀው? ብሩኬ ምን ሲያደርግ ነው የማይዋጣ አለ? ምንድን ነው የማትችለው ነገር? በህይወት የማትችለው